አሰላሙ አሌይኩም ወረሐመቱላሂ ወበረካቱ። አህላን ወሰህላን ያ በናት፣ ወላሂ አንዳንድ ጊዜ እኮ ግን ህይወት፣ የአረብ ሀገር ህይወት ቁጭ ብላችሁ እንደዚህ ስታስቡት የሰውን፣ የራሴን ጨርሺ፣ የሰውን ህይወት ስታስቡት እንደዚህ ያሳዝናል። ስንቶቻችን አሉ። አህላ ጊዜያቸውን የምታምር ሰዓታቸውን እንዲሁ ያሳለፉ እንዲሁ በመዳን ቤት ምንም። እንግዲህ ሀያ ሁለት አመት አስቡት፣ የአንድ ልጅ እርሜ የልጅ ልጅ ማየዋ ነው፣ አስቡት ሂጃዛ ሂድ አታውቅም። በቃ ህይወቷ የምታምር ጊዜዋ የምታምር ጊዜዋን ያሳለፈችው በመዳም ኩሽና ነው። አያቸው አያሳዝንም? ግን አላህ ስብሀን አላህ። እንግዲህ ያዱንያው ነገር ሙቷል። አላህ በአኺራ በትዳሩም በምኑም በልጁም የካሳችሁ በሁሉም ነገር ኢንሻላህ፣ አላህ ያፌረውን ነገር ያሳምርልን ብላችሁ ዱዓ አድርጉ። አሟሟታችንን ያሳምርልን፣ መጨረሻችንን አንተ አሳምርልን። በአዱንያ ላይ እንግዲህ የሰው ቤት እኔ እንጃ፣ በሀያ ሁለት አመት በመዳም ቤት ማሳለፍ በጣም ከባድ ነው። ቤተሰብ አልታየ፣ ልኬድ እንግዲህ ህይወት ይኖራት አይኖራት አላውቅም። አቤት አብሸር አብሽሩ፣ እንደ ጊዜው ጊዜያችሁ ያለፈ፣ ሱብሃንአላህ፣ አላህ አልከተበውም፣ ምንም ማድረግ አይቻልም። ልዳማና ጅራ ከስተኋላ ነው ይባላል። አትለድሙ፣ አላህ የከተበው ነገር ነው። በቀዷ በቀዷና በቀድራችሁ አሜን ብላችሁ ተቀብላችሁ፣ ኢንሻአላህ አላህ ያባ አኺራ ይካሰን ብላችሁ ዱአ አድርጉ والله እኛ ወይ ዘመድ የለን ወይ ዘመድ ያዝንልን፣ ወይ መንግስት የለን መንግስት ያዝንልን። መንግስት ድማ መቼ ወለደንና የወለዱ መቼ አዛኑልን። ዋላ በትዳሩ አልታደለች የአረባ ገር ሴት ሀታ ከስንት አንድ ወላሂ። ልጆቻቸው እንግዲህ ሀያ ሁለት አመት፣ አሁን እችህት ሀያ ሁለት አመት ወይ ልጅ እያሳደገች ነው ህይወቷንም ባላቅ፣ ወይንም ደግሞ ካለ ትዳር ትሆናለች። ወይንም ልጅ እያሳደገች በቃ ሸባብ ሁና መጣች። ይኸው አሁን ሁለት ፊት ሁለት ጸጉር አውጥታለች። እንደው አንዳንድ ጊዜ እኮ እንደው ወላሂ እንድህ ብላችሁ ርቃችሁ ስታስብ ታያ አዱኒያ፣ እኔ እንጃ ያለ ስራ ግረም ይለኛል። እና አልሐምዱሊላህ ብለን ሁሉንም ነገር መቀበል ነው። ስንበደልም አልሐምዱሊላ ስንስቅም አልሐምዱሊላ። በቃ ሁሉም ነገር አዱኒያ ላይ መቼም ፈተና የፈተና እንትናት በጣም ያሳዝናል ወላሂ፣ ሀያ ሁለት አመት እጃዛ እንግዲህ ያለ ሄደች ቤተሰብ አላየች እና አብይ ቤተሰብ ያላዘናልና አብይ ያዝንልናል ብለሽ ነው እኛ ምንም የሚያዝን ወላሂ ለአዚም ያበናት። እስኪ ለራሳችን የሚለውን ነገር አስቡት። በቃ ካሁን በኋላ እኔ ራሴ ለራሴ እኔ ራሴን እስኪ ልውደዳት በሉ እስኪ ውደዷት ራሳችሁን። ማንም የለኝም ራሴ ለራሴ እስኪ በሉ። እንዴ የማታ እንደውም ሽቱ በልጅነት እንሮጣለን በልጅነት እንሮጣለን ልጆቻችን አስራ ምናምን አመት ልጅ ሆና ነው የምትመጣው። እንግዲህ እድሜ ያስቡት። ግን በስተርጅና ሰው ላይ መውደቅ በጣም ከባድ ነው። ለራስ የሚለውን ተው። እርዳታም እርዳታ ላይ ወር ከወር በወር እኮ የሞደስ መግዣ የምታጣ እኮ እህቶች አሉ። እያወጡ እስኪ ራሳችሁን ቆጥባርኩ፣ እስኪ ያታውጡ፣ እስኪ የያዙ ፕሮግራም አድርጉ። እንደ ፕሮግራም ያለው ይርዳ። ያሉ እናንተ ታብታ የምታደርጉላቸው እኮ ባለ ገንዘብ ናቸው። እነሱ ሲያወጡት አያላቸው አያወጡ። ለምን እናንተን ነው የሚያስወጡት? እነሱ ይመሰገናሉ። እስኪ ራሳችሁን ሰብሰብ አድርጉ፣ እጃችሁን ያዙ። ሰደቃ ጥሩ ነው ግን የምጥሉበትን ይወቁት። ደግሞ ሰደቃ ብዙ ነገር ይጠብቃል። አልሐምዱሊላ ግን የምታወጡበት ትንሽ ሰደቃ ትበቃለች። ትንሿ ሰደቀ ይሄ በአደባባይ የምንሰራው ስራ እኮ ጥሩ አይደለም። በቃ ባዶ አረጋችሁ። ለቤተሰብ በአግባቡ እርዱ፣ ልጅ ካለ ልጅ። ራሳችሁን እስኪ መጀመሪያ ካሁን በኋላ ለራሴ ብላችሁ እስኪ ወስኑ። በቃ ካሁን በኋላ ለራሴ ያለሁት ራሴ ነኝ፣ ማንም የለኝም። እንዴ ወላሂ እስኪ የሴት ልጅ ህይወት ከ- ካሁን በኋላ ምን አይነት ህይወት ይኖራል? ለአግባ ልቧ ሞቷል። ሁሉም እግሯ በሽተኛ፣ ወገቧ በሽተኛ ነው። ፊቷ ሁለት ፊት ሁለት አይነት ፊት ነው። ፊታችን ማን ነው የሚያገባች? እቺ አሮጊት እየተባለ ማን ነው የሚያገባሽ? ማን ቢያገባሽም ለገንዘብ ገንዘብ አላት ወይ ቤት አላት ወይ ነው ባሉም ይቅርባችሁ። አሁን ደግሞ በዚህ በሚዲያ ላይ የምታገቡ እስኪ እናትና አባት ድሮዋቸው አልሆነላቸው እስኪ አትንሰፍሰፉ። ለወንድ እንዴ ሀገራችን ወንድ ምለን ስትሄዱ የታገባላችሁ ይቅርባችሁ። ይሄ በኦንላይን የምታገቡ ትዳር ትዳር እንደማይሆን እወቁ። ወንዶቹን አለባታቸውን እንኳ ስሙ እስኪ። ያው ውጭ ውሰደኝ ያያላት ቢሆን ይልሻል ደግሞ እኛ በሁለት ንግግር መልካም ንግግር ካናገርን ወንድ ልባችን ፍስስ። ጡት እንጂ ልብ የላትም ትባላለች የሴት ልጅ። ፍስስ ስትያለሽ አላት እያነሳሽ በየወሩ እግርሽን እያሸሽ ሌሊት ትራስ ላይ ሰቅለሽ ትተኝና ጧት ተነስተሽ ስትሽከረከሪ ትውያለሽ። እግርሽን እያ እንትን እያልሽ እያሸሽ ስትሰሪ ትውያለሽ። ያችን ወር ስትደርስ ስለ እሱ ተወረጉር ያለሽ አክር ሻ እቲ ከስራ ነው። ለራሳችሁ ራሳችሁ ኑሩላት፣ ለራሴ ራሴ አለሁላት ብሎ ከአሁን በኋላ ብታረጁ ትልቅም ብትሆኑ ምንም መውለድም ባይኖርም ካለ ትዳር እኮ ይኖራል፣ ግን ካለ ገንዘብ አይኖርም። በጣም ከባድ ነው። ቤተሰብ አውጥቶ ነው የሚጥላችሁ። ሬሳ እንኳን አልቀበልም የሚሉ እኮ ቤተሰብ ሆነ በአሁኑ ዘመን ሬሳ አልቀበሉም፣ ገንዘብ ከሌለ ገንዘብ ጋር ነው ወይ የምትልኩት ነው እኮ በአሁኑ ሰዓት። ኗዋስታሙ ሲባል አንዲት ልጅ አልሰማችሁ ምን እንዳሉ? ቤተሰብን እንገድ ተመልከቱ እንዴ! የወለዷትን ልጅ እኮ የሚጥሉ ናቸው። በቃ እኛን ሸኝተውናል፣ በገንዘብ ረስተውናል። ይህን የአረብ ሀገርን ገንዘብ ሲቀምሱ በቃ ረስተውታል። ልጅ መሆንሽን ሁልሽም ትታለለ የራስሽን አታታለ የኔ ቤተሰቦች የኔ ባለ የኔ እንትን እያላችሁ ቆጠብ አርጉ። ባልም ከሆነ ግማሹን ሰረቅ አርጋችሁ በጎን አስቀምጡት። ለሱ መልኩትም ስራ የለኝም በይው። ስራ የለኝም ከስራ ወጥቻ ያለሁ በየ በየወሩ ይቆጥራል ቁጭ ብሎ እንደ ባንክ። አንቺ ባንክ ነሽ ለነገሩ። እናንተ ናችሁ ያጠፋችሁት። ወደ አላ ይሆናችሁ ወላ ብትመከር ያረበቀርቅ ሴት እኔ ወንድ አልበላኝም ሰራሀ ወንድ አረ ወንድማ ምን አባቱ ሊሰራ? ወንድ አልበላኝም፣ ግን የሰው ልጅ ቤተሰቡ ያደርጋል ይታለላል፣ ቤተሰብ ነው ተብሎ። ግን መጨረሻ ይስ ብላችሁ አስቡ፣ የት ነው መውደቂያ? የእኔ መውደቂያ እንደዚህ እድሜ ሄዶ ውበቴ ሄዶ ማን ይፈልገኛል? ገንዘቤ ነው የሚጦረኝ የሚቀብረኝ ሰውን የሚልክልኝ አለ ዘማ እንደናደርሽልሻል አሰላሙ አለይኩም የሚልሽ የለም። አሰላሙ አለይኩም የሚል ነው የለም።